የአዲስ አበባ ከተማ አስተዳደር መምህራን ቀዳሚ፣ የጤና ባለሙያዎች ተከታይ ሆነው ለመንግስት ሰራተኞች ወደ 41 ሺህ ቤት ልገነባላችሁ ነው ብሏል። ለዚህም የቤቱን 75 በመቶ ዋጋ ይሸፍናል፣ የተባለ 120 ቢሊየን ብር የኢትዮጵያ ንግድ ባንክ እንደመደበና 25 በመቶውን እንዲቆጥቡም ለመምህራን ሲነገራቸው ከመገናኛ ብዙኀን ሰምተናል። 14 በመቶ ነው የተባለውን ወለዱን ሳይጨምር የእያንዳንዱ ቤት ዋጋ ወደ 3.6 ሚሊየን ብር ነው እንደማለት ነው። የመንግስት ሰራተኞች ቤቱን ለማግኘት ቅድሚያ 25 በመቶውን ወይም 30 ቢሊየን ብሩን ቤቱ ይጠናቀቃል እስከተባለበት ሶስትና አ አራት ዓመት ድረስ ቆጥበው እንዲጨርሱ ይጠበቅባቸዋል ተብሏል። እንዲህ ያለው አሰራር ደሞዙ የዕለት ጉርሱንና ልብሱን አልሸፍናለኝ ብሎ ለሚጨነቀው ተቀጣሪ የማይቻል ባንኩንም ከሚያበድርበት የፖሊሲ ጣሪያ የ23 በመቶ የወለድ ምጣኔ ባነሰ በ14 በመቶ ወለድ እንዲያበድር የሚያስገድድና ችግር ውስጥ የሚጥለው ነው ይላሉ። በዚሁ ጉዳይ ሙያዊ ማብራሪያ የጠየቅናቸው የፋይናንስ ባለሙያው መርዕድ ፍቅረ ዮሐንስ በመንግስት ደረጃ ኦን አቨሬጅ ደሞዝ የምታገኘው ከሰባት ሺህ እስከ አስር ሺ ነው። ሰውየውንማ አፎርድ ማታርጌለት ከሆነ የሰባት ሺህ ብር ዘቦስተኛ ሰባት ፐርሰንት ኢንትረስት ሬይት እንኳን ሀያ አምስት ፐርሰንት መጀመሪያ ሊቆጥብ አይችልም። ሁለተኛ ደረጃ ባንኩንም ችግር ውስጥ መክተት ነው። የገበያ ችግር ነው አይደለ? የቤት አቅርቦት በገበያ መንገድ ነው የሚፈጠው። አሁን እየታሰበ ያለው ምንድነው? ነው ሾርት ተርም ሶሉሽን ነው። ያ ደግሞ ምንም ጥቅም የለውም። በአጠቃላይ የቤት ችግር መልኩ ምን መሳይ ነው የሚለውን በዝርዝር ከማንሳታችን በፊት ለተቀጣሪው ይቀርባል ተብሎ ሰሞኑን የከተማ አስተዳደሩ ከንግድ ባንክ ጋር ገባሁት ወዳለው ስምምነ ምነት እንመለስ። በተገኘው የ120 ቢሊዮን ብር ብድር የቀረበውን የቤት እድል ለማግኘት በቅድሚያ 25 በመቶ ቆጥቡ የተባሉት ሰራተኞች በ41 ሺህ ቤት ብናሰላው እያንዳንዳቸው ከ731 ሺህ ብር በላይ በመጪው አራት ዓመት መቆጠብ አለባቸው እንደማለት ነው። ቤቱ ተጠናቆ በ20 ዓመት ውስጥ ብድሩን ለመክፈል ደግሞ ከነወለዱ በየወሩ ወደ 14 ሺህ ብር የተጠጋ ገንዘብ እየከፈሉ መኖር ይጠበቅባቸዋል። በአብዛኛው ተቆራርጦ ስድስትና 7 ሺ ብር እጁ ላይ ለሚገባው የመንግስት ሰራተኛ ይህ ከደሞዙ በላይ እንደሚሆንበት የታመነ ነውና ከሰሞኑ በጉዳዩ ላይ ከከተማ አስተዳደሩ ጋር ሲወያዩ መምህራን እንዲህ ሲሉ ተደምጠዋል። ብዙ ለፍታችሁበት ብዙ መንገድ ተሄዶ 75 25 ፕሮግራም ተፈራርማቸዋል ግን እርግጠኛውኝ የምነግሮት 25 ፐርሰንቱ መምህራችን አይችልም። 25 ፐርሰንት ቆጥቦ መስራት የሚችለው በሂደት እንዳይባል እኛ 25 ፐርሰንቱን ካልኩሌት አርገ ነው። በ80 ዓመትም በ70 ዓመትም 25 ፐርሰንት አይሞላልንም። የፖሊሲ ለውጥ በማድረግም ጭምር ዘላቂ መፍትሄ መስጠት እንጂ እንዲህ ያለ ለመፈጸምን በሚያስቸግር አሰራር የቤትን ችግር መፍታት አይቻልም የሚሉት የፋይናንስ ባለሙያው አቶ መርዕድ ለምን የቤት ችግር እንዲህ እየገዘፈ እንደሄደም መረዳት ያስፈልጋል ይላሉ። በአቅርቦቱ በኩል እንደው የባለፉትን የዘጠኝ ወር አፈጻጸም ብትመለከተው ኢትዮጵያ ውስጥ ወደ ሁለት መቶ ሰባ አምስት ሺህ ቤት ነው የተሰራው። ኦኬ ፍላጎት አምስት መቶ ሺህ ነው። አቅርቦት ግን ያለው ወደ ሁለት መቶ ሰባ አምስት ሺህ ነው። ከዚህ ውስጥ ኦሞስት ሰባሹ በሙሉ መንግስት በጉሞት የሰራው ቤቶች ናቸው ያሉት። ሌላ የቀረው ሁለት መቶ አምስት ሺውን ብትመለከች ሶስት አካላቶች ናቸው የሰሩት። አንደኛው ማንኛውም ግለሰብ እንደ በመሬት በውርስም ሊሆን ይችላል፣ በሊዝም ነገስቶትም ሊሆን ይችላል። ያገኘ ግለሰብ የሚሰራው ቤት አለ። እንደገና ደግሞ በማህበር የተደራጁ የሚሰሩ አሉ። ሌላውና ትልቁ ሰፊ ከሁለት መቶ አምስት ሺ ውስጥ እንደው እስከ ሰባ ሺ ድረስ የሚጠጋውን የሚሰራው ደግሞ ሪልስቴት ሴክተሮች ናቸው። በየአመቱ ግማሽ ሚሊየን የቤት አቅርቦት የሚያስፈልግ ቢሆንም ከባንኮች ለቤት ግንባታ እየፈሰሰ ያለው ብድር ግን በጣም አነስተኛ ነው ሲሉ አቶ መርእድ በአሀዝ አስደግፈው ጭምር ይህን ብለውናል። በመንግስትም በግልም ባንክ ላይ ያለውን ጠቅላላ ብድር እንኳን ብታይ እስከ ሶስት ትሪሊዮን ድረስ ይጠጋል። ከሶስት ትሪሊዮን የሚጠጋ ብድር ውስጥ ለቤት አልሚ የተሰጠው ስልሳ ነጥብ ዘጠኝ ቢሊዮን ብር ነው። ከዚህ ውስጥም ራሱ የሞርጌጅ ኮንትራቱ ወደ ሁለት መቶ አርባ ሰባት ሺህ የሚጠጋ ይሄ አብዛኛው በሰማንያ ሀያ እና ስልሳ ሀያ መንግስት አሁን ኦልሞስት ወደ ስድስት መቶ ሀያ ሺህ የሚጠጋ ገና በቁጠባ የወሰደው በሰማንያ ሀያ እና በኮንዶሚኒየም ስኪም እንኳን መንግስት እንኳን ማቅረቡን አቅቶታል። እነዚህ ሞርጌጅ ኮንትራክቶች ናቸው። እንደው ግል ሴክተሩን እንደው ባላንስ ሽቱ ላይ ምን ያህል ሞርጌጅ ኮንትራክት አለ ብለች ብታይ እስከ ሀያ ሺህም ድረስ እንኳን አይሞላም። አንድን የሪል ስቴት ሴክተር ደግሞ ሶስት ፋንዳመንታል ነገሮች ናቸው አብረውት የሚያያዙት አንደኛ የመሬት አቅርቦት ምቹ መሆን አለበት። መሬት አቅርቦቱ በሊዝን በዩ ኦኬ። ያው መሬት መንግስት ስለሆነ በሊዝን ቢሆን ሊዝ ዋጋው ራሱ አሁን ከተማ አስተዳደር ጨረታ ላይ የምታያቸው ዋጋዎች የማይቀመሱ ናቸው። ኦኬ። ምንም አይነት ገበያውን ያማከለ አሰራር የለም ለቤት አቅርቦት። ሶ ይሄ ደግሞ ምንድን ነው የሚያደርገው መሬትን ተወዳጅ እንዲሆን ያደርገዋል። መሬት ተወዳጅ እንዲሆን ሲያደርገው ደግሞ ኮንስትራክሽን ኮስቱን ከፍ እንዲል ያደርገዋል። ኮንስትራክሽን ኮስቱ ከፍ ካለ ደግሞ ባንክ ፋይናንስ ላድርገውን ብቲል ከደሞዝተኛውም ከምንም ያለፈ ውድ እንዲሆን ነው የሚያደርገው። ኦኬ ነምበር ዋን ፋንዳመንታል ችግር መሬት ከመሬት አቅርቦት ችግር ባሻገር የግንባታ እቃዎች እጥረትና የዋጋ ንረት፣ እንዲሁም የመንግስት አገልግሎት አሰጣጥ ችግርም ሌላው የመኖሪያ ቤት አቅርቦትን ጉዳይ ያወሳሰቡ ችግሮች ናቸው ብለውናል። ኦኬ የሲሚንቶ አቅርቦት ትልቅ ችግር ነበረ። የብረት አቅርቦት ትልቅ ችግር ነበር። ቤት ላይ የሚቀርቡት ምንም አይነት አቅርቦቶች በጣም ትልቅ ችግር ነው። ወይ ከውጭ ምንዛሬ ጋር የተያያዙ ናቸው። ከዚህ በፊት ነባር የነበሩ ችግሮችም ስለሆኑ አንድን ቤት ስትሰሪ ፐር ስኳር ሜትር የሚያደርገው የምታወጩ ኮስት ከፍተኛ ነው የሚያደርገው። እንደገናም ደግሞ ከፍተኛ ብቻ መሆኑን ብቻ ሳይሆን ግንባታ ፈቃድ ከማግኘት አኳያ እነዚህ መሳሰሉት ነገሮች ደግሞ በመንግስት አገልግሎቶች ላይ ደግሞ በጣም የዘገየ ነው። ሶ እነዚህም ቤቶች ከስር ከስር ለገበያው ለማቅረብ ራሱ ወደኋላ እንዲቀር ነው የሚያደርገው። ሶስተኛውና ሁሉንም ደግሞ እነዚህም ሁለቱን መሬቱንም ግብአት አቅርቦት ነው። እንደገና አንድ ላይ አድርጎ የሚይዘው ደግሞ ሞርጌጅ ነው። ኢትዮጵያ ውስጥ ሞርጌጅ ባንኪንግ ይከፈት ይባላል። አይ ቲንክ እሱ ነገር ራሱ መታየት አለበት። ሞርጌጅ ባንኪንግ እንዲከፈት፣ መጀመሪያ ገበያው ለሞርጌጅ ገበያ ምቹ መሆን አለበት። አሁን ገና የተረጋጋ ማክሮ ኢኮኖሚ ውስጥ ለመግባት እየተሞከረ ያለው ኦንቶፕ ኦፍ ዳት ደግሞ ሞርጌጆቹ፣ ቅድም እንዳልኩሽ ማንኛውም የባንኪንግ ቢዝነስ ላይ የተቀመጠ ማንኛውም ስራ አስፈጻሚ ይህንን ነገር እንደ አዋጭነት እንደ ሎንግራን አይመለከቱም። ለምን ብድሮቹ ደብተርሽ ላይ ይጋገራል። ይህምን ማለት ነው ሀያ ዓመት ነው። ሰምተር ስለ የሚቀመጠው ልክ እንደ ኤክስፖርት ኢምፖርት ንግዱ ወይም እንደ ፋብሪካ እንደምስለው በአንድ የሚገለባበት ብድር አይደለም። እነዚህ ሶስቱ መሰረታዊ ችግሮች ነገር በሙሉ ተጨብጠው ኢትዮጵያ ውስጥ ቤት ማግኘት እና የቤት ባለቤት መሆን የሁሉና ጉዳይ ነው። እየሆነ ያለው ለቤት ግንባታ የሚሆን የመሬት አቅርቦት ችግር እልባት እንዲያገኝ፣ የግንባታ ግብዓቶች በአግባቡ እየተመረቱ በበቂ ሁኔታ እንዲቀርቡ እንዲሁም ባንኮችም ለቤት ግንባታ ብድር እንዲሰጡ የሚያስችላቸው ምቹ የማክሮ ኢኮኖሚ ሁኔታ እንዲመቻች መንግሥት የፖሊሲ ለውጦችን ጭምር በማድረግ ሊሰራ ይገባል ሲሉም ባለሙያው መክረዋል።